ይያዛል። ሁወ ፊ ዒሸትን ራዲየህ የሥራ መዝገቡ በቀኝ እጁ የተሰጠው እንኩ መዝገቤን አንብቦልኝ ብሎ በደስታ የሚበረቀው የሚወደድ ኑሮ ውስጥ ይኖራል። ሙሉ የተሟላ በደስታ የተሞላ ሕይወት ስለሆን፣ የተመኙትን ሁሉ የሚያገኙበት ስለሆን፣ መሞት መታመም የሌለበት ስለሆን ፊ ጀነትን ዓሊየህ ከፍ ያለ ጀነት ውስጥ ይኖራል። ጀነት ሲጀመርም መገኛ ስፍራዋ ላይ ነው ከሰባት ሰማያት በላይ። እንደዚህ ደሞ ደግሞ በደረጃም ከፍ ያለች ናት። ቡኻሪ ሙስሊም፣ አቡ ሰዒድ አልኹድሪ በዘገቡት ሐዲስ ነቢያችን ሰላቱ ወሰላም ከአንዱ እስከ ሁለተኛው ደረጃ ያለው ርቀት ከሰማይ እስከ ምድር የሚያክል ነው ብሏል። አንዱ ደረጃ ብቻ ርቀቱ ወደ ጀነት የሚወጣበት ከምድር ከሰማይ እስከ ከምድር እስከ ሰማይ የሚያክል ነው ተብሎ፣ ቁጡፉሃ ዳንያ ፍሬዎቿ ቅርብ ናቸዋል። ጀነት እራሷ ከፍ እንዳለችው ጀነት ውስጥ የሚገኙ ፍሬዎችም ከፍ ያሉ ሆነው ማግኘቱ አያስቸግርም። ፍሬውን ለመልቀም መንጠራራት፣ መሰላል መፈለግ፣ አልያ ደግሞ የሆነ ነገር የወረወሩ እንዲረግፍ ማድረግ አያስፈልግም። ቅርብ ነው።

ፈረሰኛ አንድ መቶ ዓመት በጥላው ስር ይሄዳል ግን አይዘልቀውም ብለው ነቢ ዐለይሂ ሰላቱ ወሰላም። አንዱ ዛፍ ብቻ መቶ ዓመት ያስኬዳል ጥላው ያውም በፈረሰኛ አካሄድ ማለት ነው። ጀነት ጀነት የሚለው ስምም ያገኘው ከዛፍ ብዛት፣ ከመናፈሻ ብዛት እዛ ውስጥ ያሉ ፍሬዎች ቅርብ ናቸው። ሩ ከመሆናቸው ግዙፍ ረጃጅም ከመሆናቸው ጋ እንዴት ነው ሩ ከመሆኑ ጋር ቅርብ የሆነው ሲያስቡት ዝቅ ይላል እራሱ

ቀናቶች በሰራችሁት መልካም ስራ ምክንያት ይባላል። እንደዚህ አይነት ፀጋ የሚገኘው ዱንያ ላይ በውድ ዋጋ ነው፣ ለተወሰነ ጊዜም። አኼራ ላይ ግን አያልቅም፣ ገይሩ መምኑን ተብሏል። ማይቋረጥ ነው፣ ተቆጥሮ ተሰፍሮ ማይሸጥ ነው። እንዲሁ እየታፈሰ ነው የሚሰጥ፣ አያልቅም። ወከዛሊክ ያልቃል ተብሎ አይሰጋም። እንደዚሁ ደግሞ እኔ አደረኩልህ ተብሎ መመጻደቅም የለበትም። ይህን ሁሉ ከበላሁ በኋላ ከጠጣሁ ከተደሰትኩ በኋላ ከኋላው ችግር ሊከተል ይችላል ብለውም አይሰጉም። ጥሩ ምግብ ቀርቦለት ምግብ ቤት በልቶ ባይጠግብ እንኳ ተጨማሪ ማዘዝ ማይችል ሰው ይኖራል፣ አቅሙ ስለማይፈቅድ። ልክ በየጊዜው ቤቱ ላይ ለየት ያለ ምግብን አሰርቶ መብላት ማይችል ሰው ይኖራል፣ ስለሚያልቅ። ምንም ብዙ ሀብት ቢኖረው ሁሌ በዚህ መልኩ ከበላሁኝ ለልጆቼ ማስተረፈው ነገር አይኖርም ብሎ ይሰጋል። ወከዛልኩ ሁሌ እንደዚህ አይነት ጣፋጭ ምግብ ከበላሁኝ ለበሽታ ልጋለጥ እችላለሁ ይላል። አልያ ደግሞ ሁሌ በዚህ መልኩ የምትበላው ምትኖረው ከታን ተተህ ነው ብዬ ልጠየቅ እችላለሁ ይላል። ይሄ ሁሉ አኺራ ላይ የለም። ሀኒ አን ማለት ነው ደስ እያላችሁ ስትበሉትም በደስታ የምትበሉት ተስማሚ የሚሆን እንደዚሁ ደግሞ ጣጣማ ያስከትል ሐሳብ ግምገማ የሌለበት

አኼራ ላይ ካለው ረዥም ህይወት አንፃር ዱንያ ላይ መቶ ዓመት እንደ ሰዓታት ቁጠራ፣ እንደ ቅጽበቶች፣ እንደ ሰከንዶች ቁጠራ። እዚህ ዱንያ ላይ ለአመታት የታገሰ አኼራ ላይ ማብቂያ የሌለው ህይወትን በሰላም ይኖራል። እዚህ ዱንያ ላይ ግን ለወራት ለአመታት መታገስ ሲያቃተው አኼራ ላይ ማብቂያ በሌለው ስቃይ ውስጥ ይኖራል። አንዴ ነው ዱንያ አያምናት ነገ ሞተ ይባላል፣ ያበቃል ማለት ነው። መቼ ነው ሞተ የምንባለው አናውቅም። ሞት በየቀኑ ስራውን እየሰራ ነው። ዛሬ መሳከኛ ጋር ሲስቅ ሲጫወት ሲበላ የነበረ ሰው ማታ ላይ በተኛበት በዛው ወደ አኼራ ሊሄድ ላይመለስ ይችላል። ነገ ሰርጉ ነው ተብሎ የሚደገስለት ሰው ድግሱ ለቀስተኛ ሊሆን ይችላል። አያም ዱንያ አያም ናት። ራሷ ዱንያ ቀሊል ናት። ትንሽ ናት። ከትንሹም የቀረው ትንሽ ነው። ከዚህ ከአዱንያ ትንሽ እድሜ ደግሞ ለእኛ ተለይቶ የተሰጠን ትንሽ ነው። በመልሀያት አዱኒያ ኢላ ቀሊል የዱኒያ ህይወት ትንሽ እንጂ አይደለም ብሏል። ትንሽ እንጂ አይደለም የተባለው ድሮ ገና ስትፈጠርም። ከዛ በኋላ ደግሞ እኛ የመጨረሻ ውመት ነን፣ ከእኛ በኋላ ሌላ ውመት የለ። ከዚህ ከትንሹ የአዱኒያ እድሜ ለነቢ ውመት የተሰጠው ከአሱር እስከ መግሪብ ያለ የሚመስል እድሜ ነው ትንሽ። ከዛ ውስጥ ደግሞ ለእያንዳንዱ ሰው የተሰጠው ሃምሳ ስልሳ ሰባ ሰማንያ ዓመት፣ ያ ደግሞ አብዛኛው አልፏል አላህ በማይወደው ነገር ነው የብዙ የሰው ልጆች ሀል፣ እስከ መቼ ነው የምትጫወተው? እስከ መቼ ነው የምትተኛው? ከፊት ለፊት ሶላት ይጠብቅሃል፣ ሂሳብ ይጠብቅሃል፣ ጀነት ጀሃነም ይጠብቅሃል። ከፍተኛ ከባድ የሆነ ምርመራ አለ፣ አርዱ አለ። ስለ ትልቁ ስለ ትንሹ የሚጠየቁበት ቀን ምን በላህ፣ ምን ጠጣህ፣ መንገድ የሄድክ፣ እንዴት ብለህ ነው ማይፈቅደውን ያየኸው የሚባሉበት ቀን አለ ይሄ ሁሉ የሚጠብቀው ሰው ሊጫወት ሊንዘላዘል። አይገባም ። ዱንያ አጭርነት ስለከዛ ባለው ኸይር ስራ ለስራ ልንል ይገባ ይገባል። ሁለተኛው ቢማ አስለፍቱም የሚለው ሰርታችሁ ባሳለፋችሁታ እዚህ ዱንያ ላይ ሆኖ መልካም ስራ ያልሰራ አኺራ ላይ መልካም ዒሻ ራብያ የሚወደድ ኖሮ አይኖርም። እዚህ ዱንያ ላይ የተጫወተ የተኛ አኺራ ላይ ይደክማል። እዚህ ዱንያ ላይ ስሜቱን የተቆጣጠረ አኺራ ላይ ስሜቱ የፈለገውን ያገኛል። እዛ ያ ዱንያን አጭርነት በማወቅ ሁለተኛ ጀነት የሚገባው የስራ መዝገብ በቀኝ እጅ የሚታደለው እንኳን ብቡልኝ ብሎ በደስታ መጎረቅ የሚቻለው እዚህ ዱንያ ላይ መልካም ስራ ስንሰራ ከወንጀል ስንርቅ ነው። ታዲያ አላህ ተዓላ አለም ዘሪ ደርሳችን እዚያ በቃል። ወበላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።